አፍሪካ አንደኛዋ ስንዴ አምራች ናት እንላለን። ባይዘው ይህን ጥያቄ ለማንሳት የሚሞክሩ ሰዎች አሉ። ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች ብቻ ሳትሆን ሁለተኛ አምራች ከሆነችው ግብፅ ሶስት እጥፍ ትበልጣለች። በድፍረት ነው ይህን የምናገረው፣ በሙሉ እምነት ነው የምናገረው እውነት ስለሆነ፣ ስንጀምረው እናንሳለን አሁን ሶስት እጥፍ ግብፅ ከምታመርተው እኛ እናመርታለን። ከፍተኛ የስንዴ ምርት አለ። ይሄን ለማጥላላት ይሄን ለማራከስ የለም ለማለት ሙከራዎች ሊደረጉ ይችላሉ። ግን ማንም ሰው ከዚህ ከዚች ከተማ 10 15 ምናምን ኪሎ ሜትር መንዳት ከጀመረ በኋላ የሚያየው ጉዳይ ነው። ከዚህ ወደ ሰሜን ሸዋ የሚጓዝ ሰው ከስሉልታ ጀምሮ ባለው መንገድ ውስጥ ኦል ዘ ወይ ያየዋል። ሌፍት ራይት ምንም የተደበቀ ነገር አይደለም። ፋብሪካ እንኳን አይታይም። የታሸገ ቤት ውስጥ የሚሰራው ይሄኛው፣ እኮ ሜዳ ላይ ነው ያለው በሁሉም ጫፍ ተንቀሳቅሰን እናያለን። ሌላው ቅድም ባነሳሁልሽ ውስጥ የሚታየው ቴክኖሎጂ በሚመለከት እኔ ዛሬ ኢትዮጵያ ውስጥ ምን ያክል መሬት እንደታረሰ በየአካባቢው ሄጄ ማየት አይጠበቅብኝ። በሳተላይት ኢሜጅ ሲስተሞች አሉ። ምን ያክል መሬት እንደታረሰ እናውቃለን እዚህ ሆነ በዚያ መሬት ውስጥ ምን ያክል ሀርቨስት ሊገኝ እንደሚችል እንገምታለን። በሚያንሰው በሱፐርቪዥን በዳታ ይጨመራል። ቴክኖሎጂ እኮ አለ፣ ዛሬ ችግር የለውም። ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች የሆነችበት ምክንያት ቆላን መጠቀም በመጀመራችን ነው። ለምሳሌ አንዱ የሚነሳው ኢትዮጵያ ስንዴ የምታምርት ከሆነ ለምን የዳቦ ዋጋ አልቀነሰም? ለምን ስንዴ ወደ ሀገር ውስጥ ይገባል? የሚሉ አንዳንዱ ጀኒን ከሆነ እሳቤ የሚሰጥ ጥያቄ አለ። አንዳንዱ ደግሞ የተሸፈነ አጀንዳ ያለው ጥያቄ አለ። እኔ ኢትዮጵያ ስንዴ እያመረተች መሆኑን የማውቀበት አንድ ማስረጃ አለኝ። እኔ እንደ ሰው ቢሮ በገባው ዓመት፣ በሁለት ዓመት፣ ሶስት ዓመት ድረስ በየአመቱ ስንዴ ኢትዮጵያ ውስጥ ለሚጎል ስምንት መቶ ዘጠና አንድ ቢሊዮን ዶላር አውተን ካልገዛን በስተቀረ ምግብ አገር ውስጥ ያለው አይበቃ የሚል ጥያቄ ቀርብልኝ ነበር። እኔ ግራ ቢያጋባኝም ጉዳዩ እፈርም ነበር ያ ጉዳይ እንዲፈጸም። ባለፉት ሁለት ዓመታት ግን አንድ ብር አውጥቻ አላቅነ ስንዴ ከውጭ ስንዴ እንዲገባ አንድ ብር አውጥቼ ገዝቻ አላቅም። ሁለት ሶስት ዓመታት ለዚያ ነው ደረቴነት ተመርተዋል ንምለው እጅ ብቻ አይደለም ገንዘብ ስለማላወጣበት ለምሳሌ ማዳበሪያ እስካሁን እናስገባለን፣ አላመረትን። እስካሁን ብር ይጠየቃል። ስንዴ ግን ብር አይጠየቅም። ታዲያ አንተ ባትገዛም እኮ ስንዴ አገር ውስጥ ይገባል፣ ገባ ሲባል ዜና እንሰማለን ሚሉ ሰዎች ካሉ አሁ ሊገባ ይችላል። ኢትዮጵያ ከአንድ ሚሊዮን በላይ ስደተኛ የተሸከመች ሀገር ናት። ኤክስ ዋይ የሚባል ሀገር ተነስቶ ለኢትዮጵያ ይሄን ያክል ቢሊዮን ረዳ፣ ለእኔ እኮ ስንዴ ጭኖ መጥቶ ለነዛ ስደተኛ የሰጠውን ጭምር እኮ ኢትዮጵያ የሚለው እነዛን ስደተኞች ዓለም መቀለብ አለበት። ይሄ የግል ችግር አይደለም፣ ከተለያየ ሀገር የመጡ ናቸው። በክብር አስቀምጭ አለው። እያስተማርኳቸው ነው እነሱን ለመቀለብ የምሰጥህ ስንዴ ነው ካለኝ በኋላ ይህን ያክል ስንዴ ሰጠው አይደለም፣ ይሄን ያክል ቢሊዮን ረዳው ነው የሚለው እየረዳም የራሱን ስንዴ እየላከም አትላክ ብለው አልችልም። ኢትዮጵያ ውስጥ ተረጅነት ልክ እንደ በኢኮኖሚ በኢንፍሌሽን እንዳነሳ ነው፣ በጣም አደገኛው ስብራት ነው የስነልቡና ስብራት። የኢትዮጵያን ከገጠመን ነገር አንዱ ከተረጅነት ጋር የሚያያዝ ጉዳይ ነው። አሳፋሪ የሆነው ነገር ጌጥ ሆነልን፣ አሳፋሪ የሆነው ነገር ክብር ሆነልን፣ አሳፋሪ የሆነውንና ደፍረን ልንተገብረው የማይገባውን ነገር በነፃነት የምንተገብረው በአደባባይ የምናደርገው ጉዳይ ሆነል። ከዚህ ጉዳይ ጋር ተያይዞ የመጣው የባህል ለውጥ፣ የቫሊዩስ የኢትዮጵያውያን እምነት መሸርሸር ልክ በጣም የሚያስፈራ ነው። በተደረገው ጥናት ያረጋገጥነው ለመረዳት በሴፍቲኔት ለመታቀፍ ሲሉ ጥሪታቸውን የሚሸጠዋሉ። በሬ ካለው፣ ከብት ካለው፣ ፍየል ካለው ደሃ ለመባል የሚሸጥ ሰዋል። ይህ በጣም የተረጋገጠ ነው። ኢትዮጵያ ውስጥ ጥሪታቸውን ሽጠው የለኝምና በሴፍትኔት ልኑር ብለው የወሰኑ ግለሰቦች፣ ቤተሰቦች አሉ። ከዚህ በላይ ስብራት የለም። ባለኝ ጨምሬ ከልመና ልገላገል ሳይሆን ያለኝ ሽጬ በልመና ልኑር የሚሉ ልጅ እየቀያየሩ የሚለምኑ ለዚህ ከተማ ውስጥ እንደሚደረገው ተከራይተው ልጅ እንደሚለምኑት ጠዋት በሆነ ልጆች ይዘው ሄደው ስንዴ ወስደው በሌላ ጊዜ ደግሞ ልጆች ቀይረው የሚለምኑ ሰዎች አሉ። ልጅ እየቀያየሩ ስንዴ የሚረዱ ሰዎች አ በጥናት የተረጋገጠ ነው። አመራሩ ሳይቀር ወረዳ በታች ቀበሌ ያለው አመራር ሳይቀር ልክ እንደ ስራ ማስኬጃ እንደ በጀት የሌለውን ተረጂ ቆልሎ እርዳታ ወስዶ ሽጦ ስራ ማስኬጃም ያደርገዋል። ምን ያክል የጉዳዩ አደገኛነት ማሳያ ከሆነች ግለሰቦቿ ሳይሆን ተቋም የሚያስተዳድረው አካልም ጭምር ማለት ነው። መሸማቀቅ የሚባል ነገር ቀረ። ጥናቱ እንደሚያመላክተው በመጀመሪያ ከባቢ የሚረዱ ሰዎች ማታ ነጠላ ተሸፋፍነው ነው ተደብቀው እርዳታ ይወስድ ነበር። አሳፋይ ነበር። ኋላ ላይ ሲነጋጋ ጀመሩ። አሁን ቀን ላይ ብቻ ሳይሆን ለምን ዘገየ ልክ እንደ ደመወዝ እርዳታ ይምጣ እንጂ ኪሎ ይጨመር እንጂ የሚለው ጉዳይ እንደ መብት በገሃድ በሚነገር የሚሰራ ጉዳይ ሆነ። አንዳንዱ አካባቢ በተለምዶ እኛ ሀገር አባት ለልጁ ሌላውን ሰው ልጅ ሲጠይቅ የሚጠየቁ ጥያቄዎች ነበሩ፣ የሚታወቁ ስራ አለው ወይ፣ ባህሪው፣ ገቢው ይባላል። አንዳንድ ከባቢ ሴፍቲኔት ታጥፏለ የሚልም ጥያቄ መመዘኛ፣ ሰው ልጁን ለመስጠት ባልየው በሴፍቲኔት የታቀፈ ከሆነ ይሰጥ አሊያ ደግሞ ሊከለክል ማለት ነው። በዚህ ደረጃ ነው ስብራቱ፣ በዚህ ደረጃ ነው የባህል ውድቀቱ። ይህንን ስብራት ለመጠገን በትልቁ ማሰብ አለብን። ከተረጂነት መውጣት ብቻ ሳይሆን ረጂ መሆን አለብን እኛ የሚል ትልቅ ሀሳብ ካሰብን በኋላ ሕዝባችንን ያወያየነው ከቀበሌ ቀበሌ ሕዝብ አወያይተናል። በዚህ ጉዳይ የሚያስደስተው ነገር የኢትዮጵያ ሕዝብ በስፋት ጉዳዩን ተገንዝቦ ሪስፖንድ ለማድረግ የሄደበት መንገድ በጣም በጣም ተስፋ ሰጭ ነው። እንፍጠን፣ እንፍጠር፣ እንስራ ይብቃን ልመና የሚል የኢትዮጵያውያን የወል ድምፅ ነው። በውይይቱ ያረጋገጥነው ነው የጋራ አቋማችን ነው። የመንግስት ብቻ አይደለም፣ ህዝቡ ይጠለዋል። ይሄን ነገር ገባ ብለን ስናይ እውነት ለመናገር ልመና፣ እርዳታ ኢትዮጵያ መርዝ ነው። የሚያመጣብን ከፋፋዩ ሀሳብ፣ ፖለቲካ የሚያተረማምሰው ህዝቡን የሚያወነባብደው እርዳታ የሚባል ቆሻሻ ተግባር እሱ ውስጥ ነው። በጣም በርካታ ነገሮች ታጭቀው ይመጡት የራሳችን ጉዳይ በራሳችን መክረን እንዳንወስን የሚያረገ አንዱ ነገር እርዳታ የሚባለው የሚነገረን ብዙ ሚሊዮን ነው እኛ እናየውም በዛ ውስጥ ግን ሰው የፈለገውን ነገር በኛ ውስጥ እንዲሰራ ያደርጋል እና መቆም ያለበት አደገኛ ስብራት ለመልማት ለመለወጥ ያለንን ኢነርጂ የሚገታ አደገኛ መርዝ ነው 3.9 ሚሊየን ብቻ መተረጂ ያላት 23 ሚሊዮን ነፃ ወጣ። 20 ሚሊዮን ተረጂ ነፃ ካወጣ በኋላ አንድ ሰው፣ አንድ ስርዓት፣ አንድ ፓርቲ ባይኖርስ ምን ችግር አለበት። ከዚህ በላይ ድል አለ እንዴ? ዜሮ መሆን አለበት፣ ረጅም መሆን አለብን። እማምነው ነገር ነው። ግን 20 ሚሊዮን ሰው ከእንደዚህ ያለ ስብራት ነፃ ከማውጣት በላይ ድል፣ ነፃ ከማውጣት በላይ ማንሰራራት ኬት ይመጣል?